በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር ልጆች በእግዚአብሔር ስም ሰላም፣ እንደምን ቆያችሁ፣ እንደምን ከረማችሁ? አሜን፣ እግዚአብሔር ይመስገን ብለን ቅዱስ የሆነውን ስሙ እንድናመሰግን የፈቀደልን አምላካችን ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። ከተገናኘን ያው ትንሽ ቆየት ብለናል። እንደ እግዚአብሔር ፍቃድ ከዚህ በኋላ በሚኖረን ጊዜ የተለመደው ሳምንታዊው የአርብ 11 ሰዓት ተከታታይ በገና ጥናታችን የሚቀጥል ይሆናል። እንደ አምላካችን ፍቃድ በሚኖረን ቆይታም እንድናጠናቸው በእናንተ በኩል የተጠየቁ ወይም ደግሞ ያዘጋጀኋቸው የተለያዩ ዝማሪዎችን አብረን በጋራ እናጠናለን። አልፎ አልፎ ደግሞ ከዚሁ የበገና ጥናት ጋር በተገናኘ ብናውቃቸው ይጠቅሙናል ብዬ ያሰብኳቸው አንዳንድ ሀሳቦች ስላሉ እነርሱን ወደ እናንተ አደርስላችኋለሁ። በዛሬ ግን ወደ ተዘጋጀው የበገና ዝማሬ ጥናት እንሸጋገር። የዛሬ የበገና ዝማሬ ጥናታችን የሊቀ መዘምራን የይልማ ኃይሉ። ወደ አንቺ የመጣው በብሩ ደመና ከሶስቱ አካል አንዱ ክርስቶስ ነውና የሚለውን ዝማሬ አብረን በጋራ የምናጠና ይሆናል። አምላክ ቅዱሳን አምላክ ቅዱስ ዳዊት ከሁላችን ጋር ይሁን። በቀጥታ ወደ ጥናቱ እንላለን። እንግዲህ ይህ የበገና ዝማሬ ጥናት ወይ ደግሞ ይህ ዝማሬ የሚጀመረው። በዋኔን ቅኝት ወይ ደግሞ በትዝታ ቅኝት ስለሆነ በገናችሁን እኔ የበቃኘሁበት ሜጀር ልክ እንዲመጣላችሁ አሁን እዚህ ጋር ከስር በተቀመጠው በዚህ ሜጀር ከሴት ጀምሮና በገናችሁን ቆንጆ አድርጋችሁ ተቃኝታላችሁ። እንደዚህ ከመጣላችሁ በኋላ ዝማሪውን ሁላችንም በደንብ እናውቀዋለን፣ ግን ከዚያ አስቀድሞ ለመግቢያ ያህል ድርድራውን እና አንድ አዝማች አንድ ዘማች አብረን በጋራ እንላለን።

በአጭሩ ዝማሬው ይሄን ይመስላል። ድርደራውንና ዝማሬውን አንድ ላይ በማቀናጀት ስንዘምረው በጣም ደስ ይላል እና፣ እናንተም አብራችኝ ከዚህ በመቀጠል በማሳያችሁ መንገድ አብራችሁኝ ትዘምራላችሁ፣ አብራችሁኝ ትላላችሁ። እያንዳንዱን መስመር ያዘማችሁንም ሆነ የዘማችሁን ነጣጥለን እንመለከታለን፣ ቁጥር በቁጥር ድርደራው በጣም ቀላል እና ከአዝማቹ እስከ ዘማቹ ወደ አንቺ የመጣው በብሩ ደመና ከሦስቱ አካል አንዱ ክርስቶስ ነውና የጠፋ በጋዳም ታደሰ በጌታ በአንቺ ተፈጸመ የሰው ልጆች ደስታ። አሁን አራት መስመር ነው ያለው። ወደ ዘማቹ ስንገባ መልሶ እሱም አራት መስመር አለው። አጠቃላይ ስምንት መስመር ነው። ነገር ግን አጠቃላይ የበገናው ድርደራ ወይ ደግሞ የበገናው የዚህ ዝማሪ ቁጥር አራት መስመሮች ናት። ዘማቹንም አዝማቹንም አንድ ላይ ይዞ ማለት ነው። እዚህ ነው ያለው። በጣም ቀላል ነው። አብረን በጋራ እንለዋለን። ከመጀመሪያው ከአዝማቹ የመጀመሪያው መስመር ጀምረን አሁን እዚህ ጋር ከስራ ያስቀመጥ ጉሏችሁን ቁጥር እያያችሁ አብራችሁኝ ይንችላላችሁ። ወደ አንቺ የመጣው በብሩህ ደመና ወደ አንቺ የመጣው በብሩ ደመና። ቁጥሩ አምስት ሁለት ሁለት ሁለት ሁለት ሁለት አንድ ላይ ሲደረደር ወደ አንቺ አንድ ጊዜ እንድገመው። አምስት ሁለት ሁለት ሁለት ወደ አንቺ መጣው። ሁለት ቁጥርን አብራችሁ ትቀጥሉባታላችሁ። ሁለት ጊዜ ማለት ነው። አንድ ላይ ሲሆን እንዴት ይሆናል? ሁለት ቁጥር ስድስት ጊዜ ትመታለች ማለት ነው። ወደ አንቺ የመጣ ከዛ ሁለት ቁጥር እና አሁንም ድጋሚ ማረፊያ ታደርጓት እና በብሩ ደመና ቁጥሩን አንድ ላይ አብረን እንበረው። አንድ ሶስት ሁለት አንድ ላይ ሲባል በብሩ ደመና ሶስት ቁጥር ማረፊያ ትሆናለች። እቺ የእህታዋ ማረፊያ ናት። ሁለት ሶስት ከዛ አሁንም ድጋሚ ሶስት ቁጥርን እንደማጠቀማትና ወደ ኛው መስለን አንዱ ከሶስት ካለአንዱ ሶስት አምስት ማለት ነው ላላ ከሶስቷ ካላንዶ እነዚህ በህታ ብቻ የሚባሉት ቃላት የሌላቸው ክርስቶስ ነውና ሦስት አምስት አራት ሁለት ሁለት ሁለት ሁለት ቁጥር ሶስት ጊዜ ትባላለች። ከዛ መጨረሻ ላይ ማረፊያውን ተነኳትና ትጨርሳለች ማለት ነው። አዝማቹ ይህን ይመስላል። አለቀ። ከታች ያሉት ሁለቱ መስመሮች በዚሁ ዜማ ተደግሞ የሚባሉ ስለሆነ ማለት ነው የጠፋ